እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የከርቤ ዘይት አስደናቂና የማይታመን የጤና ጥቅሞቹን አጠቃቀሙንናም መጠቀም የሌለባቸው ሰዎችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል። ማለት ነው። ስለ ከርቤ እንግዲህ በባለፈው ቪዲዮ ሰርቻለሁ፣ ለተጨማሪ እሱንም መመልከት ትችላላችሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የከርቤ ዘይት ወይም ደግሞ ኦይል ባክቴሪያን የመግደል ወይም ደግሞ የአፍ ጤንነትን መጠበቅን የመሳሰሉ እጅግ በጣም በርካታ ጥቅሞች ሊኖሩት ቢችልም ነገር ግን ተጨማሪ ምርምር ግን ያስፈልጋል፣ በጥቅሞቹ ላይ ማለት ነው። የከርቤ ዘይትን ለመጠቀም ወይም ደግሞ ለመሞከር ከፈለጋችሁ ከሌላ ዘይት ጋር ቀላቅላችሁ በቆዳችሁ ላይ መቀባት ወይም ደግሞ መጠቀም ትችላላችሁ፣ እንደ ጆጆባ ኦይል እንዲሁም ደግሞ ከሌሎች ከኮኮናት ኦይል ጋር ከሌሎች ኦይል ጋር በመቀላቀል ነው የምትጠቀሙት። እንዲሁም ከርቤን የያዙ የአፍ ማጠቢያዎችን ወይም ደግሞ ማጽጃዎችን ወይም ቅባቶችን መግዛትም ትችላላችሁ። ከርቤ ቀላ ያለ ቡናማ የደረቀ ሙጫ መሳይ ነው። በኢትዮጵያ ወይም ደግሞ በሀገራችን ውስጥ በብዛት የሚታወቀው በእጣንነት ነው። ነገር ግን የጤና ጥቅሞችም አሉት። ከርቤ በባህላዊ ቻይንኛ መድኃኒት ውስጥ ለረጅም ጊዜ ጥቅም ላይ ውሏል። ሳይንቲስቶች ታዲያ አሁን ለህመም ለበሽታዎችናም ለቆዳ ቁስሎች ጨምሮ የዘይቱን ጥቅሞች በስፋት እየመረመሩም ይገኛሉ። የከርቤ ዘይት በርካታ የጤናት ጥቅሞች ሊኖረው ይችላል። ጥናቶቹ ጎጂ ባክቴሪያዎችን፣ ጥገኛ ተዋሲያንንናም ሌሎች ረቂቅ ተዋሳያንን ለመግደል ሊረዳ እንደሚችል ይጠቁማሉ። እንዲሁም የአፍጤንነትን ሊደግፍ፣ የቆዳ ቁስሎችን ለመፈወስና ህመምንና እብጠቱን ወይም ደግሞ ኢንፍላሜሽንን ለማስታገስ ይረዳል። ሆኖም ታዲያ አብዛኛዎቹ እነዚህ ጥናቶች በእንስሳት ላይ የተደረጉ ወይም ደግሞ በትንሽ የሰዎች ቡድን ላይ የተደረጉ ናቸው። ስለዚህ ስለ ጥቅሞቹ ማንኛውንም የተረጋገጠ ድምዳሜ ላይ ለመድረስ ትንሽ አስቸጋሪ ነው። ያም ማለት ጥቅም እንዳለው ተረጋግጧል ግን ተጨማሪ ምርምር ያስፈልጋል ማለት ነው። ታዲያ በሳይንሳዊ መልኩ የተረጋገጠ የከርቤ ዘይት የጤና ጥቅሞችን አሁን እነግራችኋለሁኝ። አንደኛ፣ ጎጂ ባክቴሪያዎችን ይገድላል። የእንስሳት ጥናቶች እንደሚያመለክተው ከርቤ በቀጥታ ባክቴሪያዎችን መግደል እንዲሁም ብዙ ነጭ የደም ሴሎችን ለመፍጠር በሽታን የመከላከል ስርዓትን ማነቃቃት ይችላል ይህም ባክቴሪያዎችን ይገድላል። የከርቤ ዘይት በርካታ ተላላፊ ባክቴሪያዎች ላይ ጠንካራ ተጽዕኖ አለው፣ አንዳንዶቹ ለመድኃኒትነት የሚቋቋሙትንም ጨምሮ። የከርቤ ዘይት ሳይንቲስቶች ረቂቅ ተህዋሲያንን ተላላፊ በሽታዎችን እንደሚያስከትሉ ከማወቃቸው ከረጅም ጊዜ በፊት ጎጂ ባክቴሪያዎችን ለመግደልም ጥቅም ላይ ውሏል። ሁለተኛ የአፍ ጤንነትን ሊደግፍም ይችላል። ከርቤ ቤ ጸረ ተዋሲያን ባህሪያት ስላለው በባህላዊ መንገድ የአፍ ኢንፌክሽኖችንና ኢንፍላሜሽንን ለማከም ጥቅም ላይ ውሏል። አንዳንድ ተፈጥሮዊ የአፍ ማጠቢያዎችና የጥርስ ሳሙናዎች በኤፍዲኤ እንደ ጣዕም የተፈቀደውን የከርቤ ዘይትን ይይዛሉ። ጥናቶችም እንደሚያመለክቱት የከርቤ ዘይት የያዘ የአፍ ማጽጃ ወይም ደጉ ማጠቢያ፣ እንዲሁም የድድ በሽታንም ለማከም ሊረዳ ይችላል። የድድ በሽታ በጥርሶች ዙሪያ ባለው ድድ ላይ በፕላክ ክምችት ምክንያት የሚመጣ ኢንፍላሜሽን ነው። ከፍተኛ መጠን ያለው ከርቤ መርዛማ ሊሆን ስለሚችል የከርቤ የአፍ ጤንነት ምርቶችን በጭራሽ መዋጥ የለባችሁም። በተጨማሪም የአፍ ቀዶ ጥገና ካደረጋችሁ የከርቤ የአፍ ማጠቢያን ማስወገድ የተሻለ ሊሆን ይችላል። አንዳንድ ተፈጥሯዊ የአፍ ማጠቢያዎችና የጥርስ ሳሙናዎች የአፍ ቁስሎችንና የድድ እብጠትንም ለማስታገስ የሚረዳውን የከርቤ ዘይትንም ይይዛሉ። እነዚህ ምርቶች በጭራሽ አትዋጡ። የከርቤ ዘይት ፀረ ተዋሲያን ባህሪያት ለአፍ ንጽህና ጠቃሚ ያደርገዋል። የአፍ ውስጥ ባክቴሪያዎችን ለመቀነስም ይረዳል። ይህም የድድ በሽታንና የጥርስ መበስበስንም ሊከላከል ይችላል። አንዳንዶች እንደ ተፈጥሯዊ የአፍ ማጠቢያ ይጠቀሙበታል ወይም ደግሞ የተሻለ የአፍ እንክብካቤን ለማግኘት ወደ የጥርስ ሳሙና ይጨምሩታል። ሶስተኛ ደግሞ የቆዳ ጤንነትን ይደግፋልና ቁስሎችን ለመፈወስም ሊረዳ ይችላል። የከርቤ ዘይትን በቆዳቹ ላይ መቀባት ቁስሎችን ለመፈወስና ኢንፌክሽኖችን ሊያስከትሉ የሚችሉ ረቂቅ ተዋሲያንን ለመዋጋት ይረዳል። ዘይቱ የቆዳ ፈንገሶችን እድገትንም ሊገታ ይችላል። የቆዳ ትላትልናም የእግር ፈንገስን ጨምሮ የከርቤ ዘይት ጤናማ ቆዳን ለማበረታታት ባለው ችሎታ ምክንያት ብዙውን ጊዜ በቆዳ እንክብካቤ ምርቶች ውስጥ ጥቅም ላይ ይውላል። ጠባሳዎችን ገጽታውን ለመቀነስ ደረቅ ቆዳን ለማስታገስ፣ እናም አጠቃላይ የቆዳን ገጽታ ለማሻሻል ይረዳል። በተጨማሪም አንቲኦክሲዳንት ባህሪያቱ ቆዳን በፍሪ ራዲካልስ ከሚደርስ ጉዳት ይከላከላሉ። የከርቤ ዘይት በባህላዊ መንገድ ቁስልን የመፈወስ ባህሪው ይታወቃል። የቲሹ እድሳትን ያበረታታል እናም ቀላል ቁስሎችንና ጭረቶችን የመፈወስ ሂደትን ለማፋጠንም ይረዳል። ጸረተባይ ባህርያቱ ቁስሎችን ከበሽታዎች ይከላከላል። አራተኛ ጸረ ብግነት ወይም ደግሞ አንቲኢንፍላማቶሪ ባህርያት አለው። የከርቤ ዘይት በሰውነት ውስጥ ኢንፍላሜሽንን ለመቀነስ የሚረዱ ውህዶችን ይዟል። ይህ እንደ አርትራይተስ ወይም ደግሞ የአንጀት በሽታዎች ላሉ ሁኔታዎች ጠቃሚ ነው። እብጠትንና ህመምን ለመቀነስ እንደ ተፈጥሯዊ መድኃኒትነት ሊያገለግልም ይችላል። አምስተኛ ጸረ ተዋሲያን ተጽዕኖም አለው። የከርቤ ዘይት ጸረ ተዋሲያን ባህርያትን አሳይቷል። ይህም ባክቴሪያዎችን፣ ፈንገሶችንናም ቫይረሶችን ለመዋጋት ይረዳል ማለት ነው። ይህ ቁስሎችን ለማከም እናም ኢንፌክሽኖችን ለመከላከል ጠቃሚ ያደርጓል። ቁስሎችንናም ጭረቶችን ለማጽዳት በውጭ ወይም ደግሞ በተጎዳው የቆዳ ክፍል ላይ ሊተገበር ይችላል። ስድስተኛ ለምግብ መፈጨትም ይረዳል። የከርቤ ዘይት በባህላዊ መንገድ የምግብ መፈጨትን ለመደገፍ ጥቅም ላይ ይውላል። የሆድ ድርቀትን የሆድ መነፋትንናም የጋዝ ምልክቶችን ለማስታገስ ይረዳል። የምግብ መፍጫውን ቧንቧ ለማስታገስናም የተሻለ የምግብ መፈጨትን ለማበረታታትም ያስችላል። ሰባተኛ የመተንፈሻ አካላትንም ይደግፋል። የከርቤ ዘይት እንደ ሳል፣ ጉንፋን ወይም ደግሞ መጨናነቅ ያሉ የመተንፈሻ አካላት ችግሮችንም ሊረዳ ይችላል። ጸረ ብግነትና ጸረ ተህዋስያን ባህሪያቱ ጉሮሮን ለማስታገስናም የመተንፈሻ አካላትን ተግባር ለማሻሻልም ይረዳል። በእንፋሎት ውስጥ ወደ ውስጥ በመሳብ መጠቀም ይቻላል። ስምንተኛ ለሆርሞን ሚዛንም ይረዳል። አንዳንድ ጥናቶች እንደሚያመለክቱት የከርቤ ዘይት በተለይም በሴቶች ላይ ሆርሞኖችን ለማመጣጠንም ይረዳል ከወር አበባ እናም ከማረጥ ጋር የተያያዙ እንደ ቁርጠትና የስሜት መለዋወጥ ያሉ ምልክቶችን ለማስታገስ ጥቅም ላይ ውሏል። ሆኖም ተጨማሪ ምርምር ያስፈልጋል። ዘጠነኛ ጸረ ካንሰር ባህርያትም አለው። የቅድመ ምርምር ውጤቶች እንደሚያሳዩት የከርቤ ዘይት ጸረ ካንሰር ባህርያት ሊኖረው እንደሚችል ያመለክታሉ። አንዳንድ ጥናቶች የካንሰር ሴሎችን እድገት ሊገታ እናም በአንዳንድ የዕጢ አይነቶች ላይ አፖፕቶሲስን ወይም ደግሞ የሴል ሞትን ሊያስከትል እንደሚችል ይጠቁማሉ። የከርቤ ዘይት ከጉበት፣ ከፕሮስቴት፣ ከጡትናም ከቆዳ ላይ የሚመጡ የካንሰር ሴሎችን ለመግደል ወይም እድገታቸውን ለማዘግየት ሊረዳ እንደሚችል ይጠቁማሉ። ሆኖም ይህ በሰዎች ላይ አልተሞከረም። ሆኖም እነዚህን ተጽዕኖዎች በሰዎች ላይ ለማረጋገጥ ብዙ ተጨማሪ ምርምር ያስፈልጋል ማለት ነው። በአጠቃላይ የከርቤ ዘይት በርካታ ጥቅሞችን ቢያቀርብም በጥንቃቄ መጠቀም አስፈላጊ ነው። ግለሰቦች በተለይም እርጉዝ ወይም ደግሞ ጡት የምታጠቡ ከሆነ ለመድኃኒትነት ከመጠቀማችሁ በፊት ግዴታ የጤና ባለሙያዎችን ወይም ደግሞ ሐኪማችሁን ማማከር አስፈላጊ ነው። እንደ ማንኛውም አስፈላጊ ዘይት የግለሰብ ምላሾች ሊለያዩ ይችላሉ፣ ስለዚህ በሰፊው ከመጠቀማችሁ ጥቂት መሞከር አስፈላጊ ነው ማለት ነው። የከርቤ ዘይትን በቆዳ ላይ ለመጠቀም የቆዳ መቆጣት አደጋ ስላለ የከርቤ ዘይትን በአንድ ማንኪያ ጆጆባ የአልመንድ ወይም ደግሞ የኮኮናት ዘይት ካሉ ዘይቶች ውስጥ ከሁለት እስከ ሶስት ጠብታን በመጨመር መጠቀም ይቻላል ማለት ነው። በቀጥታ ብቻውን አትጠቀሙት። ከነዚህ ዘይቶች በአንድ ማንኪያ ከነዚህ ዘይቶች ጋር ከሁለት እስከ ሶስት ጠብታ ነው የምትጠቀሙት። በቆዳችሁ ላይ በቀጥታ ከመቀባታችሁ በፊት ደግሞ አንድ ወይም ደግሞ ሁለት ጠብታን የከርቤ ዘይትን ሽታ በሌለው ሎሽን ወይም ደግሞ እርጥበት ማድረቂያ ላይ በመጨመር መሞከር ትችላላችሁ። አንዳንዶች ለማሸት በሚጠቀሙባቸው ምርቶች ላይ የከርቤ ዘይትን ይጨምራሉ። ለምሳሌ በማሳጅ ወቅት ማለት ነው። ዘይቱን እንደ አይኖች እናም የውስጥ ጆሮ ያሉ ስሜታዊ በሆኑ ቦታዎች ላይ ከመቀባት ተቆጠቡ። ከፍተኛ መጠን ያለው ከርቤ መውሰድ ምናልባትም ደህንነቱ ያልተጠበቀ ነው። ከሁለት እስከ አራት ግራም በላይ የሚወሰዱ መጠኖች የኩላሊት ችግርን እናም የልብ ምት ለውጥንም ሊያስከትሉ ይችላሉ። ታዲያ አንዳንድ ሰዎች ለከርቤ ዘይት ልዩ ጥንቃቄ ማድረግ አለባቸው እናም ሙሉ በሙሉ ማስወገድም ሊያስፈልጋቸው ይችላል ማለት ነው። እነዚህን ደግሞ ነግራችኋለሁኝ። አንደኛ እርጉዝናም ጡት በማጥባት ላይ ያሉ ሴቶች ናቸው። እርጉዝ ከሆናችሁ የከርቤ ዘይትን አስወግዱ። ምክንያቱም የማሕፀን መኮማተርን ሊያስከትልናም የጽንስ መጨናገፍንም ሊያስከትል ይችላል። እንዲሁም ጡት እያጠባችሁ ከሆነም የከርቤ ዘይትን አስወግዱ፣ ምክንያቱም ለልጃችሁ ደህንነቱ እየተጠበቀ ስለመሆኑ አይታወቅም። ሁለተኛ መድኃኒቶችን የሚወስዱ ሰዎች ወይም ደግሞ ደም ማቅጠኛ መድኃኒቶችን የሚወስዱ የከርቤ ዘይት ከተወሰኑ መድኃኒቶች ጋር በተለይም ከአንቲኮጉላንት እናም ከአንቲፕላትሌት መድኃኒቶች ጋር ሊገናኝ ይችላል፣ እናም የደም መፍሰስ አደጋን ሊጨምር ይችላል። እንደነዚህ አይነት መድኃኒቶችን የሚወስዱ ሰዎች የህክምና ምክር ሳይኖር የከርቤ ዘይትን ከመጠቀም መቆጠብ አለባቸው። ሶስተኛ የልብ ችግሮች ያለባቸው ሰዎች ናቸው። ከፍተኛ መጠን ያለው ከርቤ የልብ ምታችሁን ሊጎዳ ይችላል። ስለዚህ የልብ መም ካለባችሁ የከርቤ ዘይትን በጥንቃቄ ተጠቀሙ። አራተኛ የስኳር በሽታ ካለባችሁ ነው። የስኳር በሽታ መድኃኒቶችን እየወሰዳችሁ ከሆነ ከርቤ የደም ስኳርን ሊቀንስ እንደሚችል አስታውሱ። ስለዚህ ይህ ጥምረት በጣም ዝቅተኛ የደም ስኳርን ሊያስከትል ይችላል። አምስተኛ ቀዶ ጥገና የሚያደርጉ ሰዎች ናቸው። ከርቤ እንግዲህ በቀዶ ጥገና ወቅትናም በኋላ የደም ስኳር ቁጥጥርን ሊያስተጓጉል ይችላል። ከቀዶ ጥገና ሁለት ሳምንታት በፊት የከርቤ ምርቶችን መጠቀምን አቁሙ። ስድስተኛ የአለርጂ ምላሾች ካለባችሁ ነው። አንዳንድ ግለሰቦች ለከርቤ ዘይት አለርጂ ወይም ደግሞ ስሜታዊነት ሊኖራቸው ይችላል። የቆዳ መቆጣት፣ ሽፍታ ወይም ደግሞ የመተንፈስ ችግርን ጨምሮ የአለርጂ ምላሾችን ለመከላከል የከርቤ ዘይትን ከመጠቀም መቆጠብ ያስፈልጋል። ሰባተኛ የሆርሞን ሁኔታዎች ያለባቸው ሰዎች ናቸው። የከርቤ ዘይት የኤስትሮጅን ተጽዕኖዎች እንዳለው ተረጋግጧል። ይህም ለሆርሞኖች ስሜታዊ የሆኑ እንደ አንዳንድ የጡት ካንሰር ወይም ደግሞ ኢንዶሜትሪዮሲስ ያሉ ሁኔታዎችን ሊያባብስ ይችላል። እነዚህ ሁኔታዎች ያሉባቸው ግለሰቦች የከርቤ ዘይትን ከመጠቀማቸው በፊት የጤና ባለሙያ ማማከር አለባቸው። ስምንተኛ የቆዳ ስሜታዊነት ያላቸው ሰዎች ናቸው። የከርቤ ዘይት በአንዳንድ ግለሰቦች ላይ ሲጠቀሙ የቆዳ መቆጣትን ሊያስከትል ይችላል። ስሜት የሚነካ ቆዳ ወይም ደግሞ ነባር የቆዳ ችግር ያለባቸው ሰዎች ጥንቃቄ ማድረግ እናም በቆዳ ላይ ከመቀባታቸው በፊት ምርመራ ማድረግ አለባቸው። ዘጠነኛ ደግሞ ልጆች ናቸው። በትንንሽ ልጆች ላይ የከርቤ ዘይት ደህንነቱ በደንብ አልተረጋገጠም። ወላጆች የጤና ባለሙያ ካላማከሩ በስተቀር በልጆች ላይ ከመጠቀም መቆጠብ አለባቸው ማለት ነው። ማንኛውም የከርቤ ዘይትን ለመጠቀም እያሰበ ያለ ሰው፣ በተለይም አሁን ከጠቀስኩት ሰዎች ውስጥ አንዱ ከሆናችሁ ግዴታ አስቀድማችሁ ዶክተራችሁን ማማከር አስፈላጊ ነው ማለት ነው። በአጠቃላይ እርጉዝ ከሆናችሁ፣ የልብ ችግር ካለባችሁ፣ ቀዶ ጥገና ለማድረግ እቅድ ካላችሁ ወይም ደግሞ ደም አቅጠኛ ወይም የስኳር በሽታ ወይም ሌሎች መድኃኒቶችን እየወሰዳችሁ ከሆነ የከርቤ ዘይትን መገደብ ወይም ደግሞ ማስወገድ ይኖርባችኋል ማለት ነው። ታዲያ የከርቤ ዘይት የት ይገኛል? የሚል ትልቅ ጥያቄ አለ ማለት ነው። የከርቤ ዘይትን እንግዲህ በምትገዙበት ጊዜ ጥራት ካለው ከምታምኑት መሸጫ መደብር መግዛት መቻል ይኖርባችኋል ማለት ነው። በተቻለ መጠን እንግዲህ የከርቤ ዘይትን እኔ የምጠቁማችሁ ለኢትዮጵያ በጣም አቨለብል ወይም ደግሞ ተመራጭ አይደለም። ነገር ግን በአማዞን ላይ መግዛት ይቻላል ማለት ነው። ጥራት ያለውን ትክክለኛውን ማግኘት ትችላላችሁ ማለት ነው። እዚህ ግን የከርቤ ዘይት ምን አካባቢ እንደሚሸጥ በትክክለኛ ጥራት ያለው የት እንደሚገኝ ያን ያክል ብዙም እርግጠኛ አይደለሁም ማለት ነው። ነገር ግን ስትገዙ በጥንቃቄ አረጋግጣችሁ መግዛት መቻል ይኖርባችኋል። ምክንያቱም ከርቤን ስትገዙ ዘይቱን ሊሆን ይችላል፣ እንዲሁም ደግሞ ሙጫ መሳይ እጣኑን ሊሆን ይችላል የምትገዙ። ስለዚህ እነዚህን ስትገዙ ትክክለኛ ጥራት ያለው ከርቤ መሆኑን አረጋግጡ። ምክንያቱም አሁን አሁን ላይ ሰዎች ከርቤ በጣም ጠቀሜታ አለው ስለተባለ በከፍተኛ ሁኔታ ከርቤ ያልሆነ ከርቤን የሚመስል እጣን መሳይ ንጥረ ነገርን በሰፊው አስመሰለው እየሸጡ ስለሆነ ያንን የምትጠቀሙ ከሆነ ደግሞ የጤና ጥቅም አገኛለሁ ብላችሁ ኦቨር ከፍተኛ ሌላ የጤና ችግርን በራሳችሁ ላይ የምታስከትሉ ይሆናል ማለት ነው። ስለዚህ በምትገዙበት ጊዜ ጥንቃቄ አድርጋችሁ ጥራት ያለውን ትክክለኛ ከርቤን ከሚሸጥ መሸጫ መደብር መግዛት ይመረጣል ማለት ነው። በዚህ ቪዲዮ ላይ እንግዲህ በዚህ ቻናል ላይ እኔ የማቀርበው ብዙ ጊዜ ስለ ጤና ጥቅሞች ነው የት እንደሚገኝ ግን ትክክለኛ ሎኬሽኑን ልጠቁማችሁ አልችልም ግን ብዙ ሰዎች ተመልክቻለሁ ባለፈው በለቀቁት ቪዲዮ ላይ በአዲስ አበባ ውስጥ በስፋት ይገኛል በተለይ በተለይ ኦይሉ የሚል የተለያዩ ኮመንቶችንም ተመልክቻለሁ ማለት ነው ስለዚህ አረጋግጣችሁ እንድትገዙ እጠቁማችኋለሁ ወይም ደግሞ እነግራችኋለሁ ወይም ስትገዙ በጣም ጥንቃቄ ብታደርጉ መልካም ነው ምክንያቱም ሌላ ነገር ከገዛችሁ ሌላ ከፍተኛ ጉዳት ነው በራሳችሁ ላይ የምታስከትሉት ማለት ነው። በተጨማሪም ደግሞ ኦይሉን ወይም ደግሞ ዘይቱን ስትጠቀሙ መጠቀም ያለባችሁ መጀመሪያ በትንሽ ወይም ደግሞ በጥቂት መጠን መጠቀም ከዛ በኋላ ከሁለት እስከ ሶስት ጠብታ በየቀኑ መጠቀም ትችላላችሁ ማለት ነው። ኦቨር አትጠቀሙ ምክንያቱም እሱም ኦቨር መጠቀምም ችግርን ሊያመጣ ስለሚችል ማለት ነው። በተለይ በተለይ በቆዳችሁ ላይ ለመጠቀም ስታስቡ ወይም ደግሞ ስትሞክሩ በጣም በትንሽ መጠን ጀምራችሁ ከሌሎች ኢሰንሻል ኦይሎች ጋር ጨምራችሁ፣ ከጆጆባ ኦይል፣ ከኮኮናት ኦይል ወይም ደግሞ ከሌሎች ኦይሎች ጋር ነው የምትቀላቅሉት ማለት ነው። የከርቤ ዘይትን የምትቀላቅሉትም ሁለትና ሶስት ጠብታ ብቻ ነው ከዛ በላይ መቀላቀል የለባችሁ ማለት ነው። ያችን ብቻ በመጠቀም ለቁስሎች፣ ለቆዳ ውበት መጠቀም ትችላላችሁ። በመጠኑ እንግዲህ ሌላ በክርናችሁ ላይ አይታችሁ አለርጂ እንዳለና እንደሌለ አስተውላችሁ ለቆዳችሁ በስፋት መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁ